አሰላም አሌይኩም ወራህመቱላሂ ወበረካቱህ ምዕራፍ ሁለት ሁለተኛውን ክፍል እንመለከታለን አንደኛው ክፍል መስመሮቹ እንዴት እንደሚሰሩ ተመልክተን ነበረ ዛሬ ደግሞ አሳጻፉን አስመልክቶ የምንመለከትበት ደርስ ይሆናል ማለት ነው ለመጻፊያነት እኔ ለብቻዬ ያዘጋጀሁት መስመር አለ ይኸው እንደምትመለከቱት ይህንን መስመር ለመጻፊያነት አዘጋጅቸዋለሁኝ ይህ መስመር ብሎ ማለት ባለፈው እንደምትሰሩት በባለፈው ክፍለ ሰዓት መስመሩ እንዴት አድርጋቸው እንደምትሰሩ በተናገርኩት መሰረት የተሰራ መስመር ነው ይሄ መስመር ይሄ መሰረታዊ መጽሐፉ የሰጠኝ መስመር ነው። ይሄ የደመቁት መስመሮች፣ እነዚህ የደመቁ መስመሮች ማን የሰጠኝ ነው? የዚህ ደብተር ባለቤት የሰራበት መስመሮች ናቸው። ለክቶ ነው በኮምፒውተር ለክቶ አስተካክሎ ነው የሰራውና ከዛ አንጻር መስመሮቹን እነዚህን እንጠቀማለን ማለት ነው። በሁለቱ መስመሮች መካከል ደግሞ ሶስት ይደረጋል ብያቸዋለሁ። ይኸው አንድ እቺ ሁለት እቺ ሶስት የምትታያቸው ከሆነ ዋናው መስመር ይሄ ከሆነ፣ ከመስመሩ በላይ አንድ፣ ከዛ ሁለት፣ ከዛ ሶስት ከፍ ብያለሁ። ወደ ታች ደግሞ ከዚህ መስመር አንድ፣ ሁለት፣ ሶስት ዝቅ ብያለሁ። እዚህ ዝቅ አልኩኝ ማለት ለዚህ ወደ ላይ ሆነልኝ ማለት ነው። ለዚህ መስመር አንድ፣ ሁለት፣ ሶስት ጣራ ሆነልኝ ማለት ነው ለማለት ለዚህኛው መስመር ራን። በዚህ መሰረት ፊደሎቻችንን እናሰፍራለን። ኪታባችን የመጀመሪያው የሚለውን ቅደም ተከተሉን ተከትለን ሄዳለን። ገጽ ሰላሳ አንድ ላይ ኪታባችሁን ተከፍቱትና ከቱና እስከተሰኘውን ኪታብ የመጀመሪያው የሚለው ምንድን ነው? ሶስት ፎከስ ሰጠር ብሎ የሚለን አለ። እሱን አስመልክቱ እንዴት አድርገን እንደምንሰራ እንመለከታለን። ማለት ማሆን ረን እንዴት እንደምንሰራ ተከታተሉን። የመጀመሪያው ፊደል የሚሆነው የመጀመሪያው ፊደል የሚሆነው አሊፍ ነው። አሊፍ ከመስመሩ በላይ ሶስት ነው ከፍ የሚለው ብሎ ነግሮናል። ስለዚህ ሶስት ከፍ አድርገን እንሰራለን ማለት ነው። ሶስት ከፍ አድርገን የምንሰራው መስመራችን ይሄ ነው። ሶስት ወደ ላይ አንድ፣ ሁለት፣ ሶስት፣ ከመስመሩ በላይ ሶስት፣ አንድ፣ ሁለት፣ ሶስት። ስለዚህ አሊፍን እዝች ጋር እንሰራታለን ማለት ነው። አሊፍ ከመስመሩ በላይ ሶስት ይኸው። አንድ ሁለት ሶስት ከፍ አልኩኝ ማለት ነው። እንቀጥል። ሁለተኛው ፊደል ማን ነው? ላም ላምም ከመስመር በላይ ሶስት ከሚጻፉ ፊደላቶች ውስጥ ነች። ስለዚህ ላሚቷን እንሰራለን ማለት ነው። አንድ ሁለት ሶስት። ስለዚህ ሺን አመጣና ላሚቷን ቅርጿን እንሰራለን ማለት ነው። አሊፍን ሰርቻለሁ ለምን ሰርቻለሁ? እንቀጥል። ሁለተኛው ዳል የሚመስለው ቅርጽ ያለው ካፍ ነው። ካፍ የሚሰራው ከዳል ቅርጽ ነው ብዬ ተናገር ያለሁኝ ከዚህ በፊት ደርሱን ስንማር ሑሩፉል ሂጃ። በዛ መሰረት ካፍን እንሰራለን። ካፍን ስንሰራ ከመስመር በላይ ሁለት፣ አንድ ሁለት፣ ሁለት ላይ እንቆምና ማንን እንሰራለን ዳልን እንሰራለን። ዳል ዳልን ከሰራን በኋላ ካፍ ለማድረግ ከሁለተኛው መስመር ወደ ሶስተኛው መስመር፣ ምክንያቱም ካፍ የምትባለ ፊደል ከመስመር በላይ ሶስት ከፍ ተደርጋ ነው የምትሰራው። ስለዚህ እንቁጠረው አንድ ሁለት ሶስት ማለት ነው። በዚህ መሰረት ትሰራላችሁ። ከዚህ ምን ትረዳላችሁ? ዳል የምትባለ ፊደል ዳል የምትባለ ፊደል የምትሰራው ከመስመር በላይ በሁለት ነው ማለት ነው። አንድ ሁለት ለብቻ እንመለከተዋለን። ይህን ካየን ሶስተኛው ደግሞ ፊደሉ ማን ነው? ጧ ጧ ስሰሩ ደግሞ ከመስመር በላይ አንድ ከፍ ትላላችሁ። ይሄ መስመራችን ነው። ከመስመሩ በላይ አንድ ከፍ ትላላችሁ። ከፍ ካላችሁ በኋላ እዚኛው ላይ ክቧን ቅርጽ ትሰራላችሁ። ራን ስለዚህ ክቧን ቅርጽ ስንሰራ በዚህ መልኩ ትሰራላችሁ። ክቧን ከዛ አሊፍ ደግሞ ባህሪው እዚህ ጋር አሊፍ የምትሰሩ ተላረጠዋ ለማድረግ ወይም ደግሞ እዛዋ ለማድረግ አሊፍ ደግሞ ምንድን ነው ተብላችኋል? ከመስመር በላይ ሶስት አንድ ሁለት ሶስት ስለዚህ ከመስመር በላይ አሊፍን ሶስት ይኸው እዚች ጋር ትመጡና ችን ትሰራላችሁ ማለት ነው። ምክንያቱም አሊፍ ጣራው ሶስት ነው። ይው ሶስት ሶስት ስለዚህ ጧ ጣራው ስንት ነው? ሶስት ከመስመር በላይ ሶስት አንድ ሁለት ሶስት። ይው ይሄ መስመር ማለት ነው። ቀጥታ ወደዚህ ስትመጡ ሶስት ቁጥር እዛ ዳር ላይ ጽፌዋለሁኝ። ይው እንዲታያችሁ፣ ሶስት ቁጥር እቺ ሶስት ቁጥር ማለት ነው። ይህን ጣራ ይዛችሁ ወደዚህ ብትመጡ የምታገኙት ይችን ነው ማለት ነው። ጧና ዟ አንድ አይነት ስለሆኑ ነጥብ ልጠቀምበት ቫ ይሆናል ማለት ነው። ኸይረን ስለዚህ የመጀመሪያው ደርስ አለቀ። ከመስመር በላይ ሶስት ከፍ የሚሉ ቃላቶች እነማን እንደሆኑ ተመለከትን ማለት ነው። አሁን ደግሞ ወደ ሁለተኛው ደግሞ እንሄድ። ሁለተኛው ደግሞ ምንድን ነው? ሁለት ፎቀስ ሰጠር የሚሉ ቃላቶች አሉ። ከመስመሩ በላይ ሁለት ከፍ የሚሉ ከፍ የሚሉ ሲባል መስመሩ ይሄ ነው። አንድ ሁለት አንድ ሁለት ስለዚህ እዚህ ሁለተኛው ላይ ጣራቸው የሆነ ግድግዳቸው ወይም ደግሞ መሬታቸው ዋናው ሰርፌሱ መስመሩ የሆነ ቃላቶች አሉ። እነሱም ሁለት ናቸው። ማናማን ዳልና ዛል። ስለዚህ እንስራ፣ ዳል እንዲሁም ደግሞ ዛል ነጥብ ታደረጉበት አላችሁ? ኸይረን። አሁን ዳልና ዛል ስትሰሩ የሰራችሁበት ሂደት ብበሉ አንድ ሁለት፣ አንድ ሁለት ሁለት ያክል ነው ከፍ ያላችሁት። የእነዚህ ቃላቶች ጣራቸው ሶስተኛ መስመር ላይ ነው። የእነዚህ ደግሞ ቃላቶች መጨረሻቸው ሁለተኛ ላይ ነው። ማለትም አንድ ሁለተኛ ላይ ማለት። ወደ ሶስተኛው ደግሞ እንምጣ። ሶስተኛው ደርሳችን ደግሞ ምንድን ነው? ኪታባችሁን እየተመለከታችሁ ኪታባችሁ እየተመለከታችሁ የትኛው እንደሆነ መጨረሻ ላይ ፎቶን አንስቼ አሳያችኋለሁ። ገጽ 31 ላይ ሶስት ፎቀስ ሰተሪልና አንድ ደግሞ ታህት ይላል። ከመስመሩ በላይ ሶስት ከፍ ብሎ ከመስመሩ በታች ደግሞ አንድ ዝቅ የሚል። ፎቅ ማለት ከላይ ማለት ነው። ታህት ማለት ከታች ማለት ነው። ሰጠር ደግሞ ሲል መስመር ለማለት ነው። መርሃባ። ስለዚህ ሶስት ፎቅ ሰጥር የሆነው መስመራችን ይሄ ነው። አንድ ሁለት ሶስት፣ ከዚህ ጋር ነው የሚነሳው መነሻው መስመር ነች ማለት ነው። ስለዚህ አንድ ሁለት ሶስት ከዚህ ጋር ይነሳል። ሶስት መርሃባ። ምልክት ላድግበት እንዲገባችሁ እንደገና ደግሞ አንድ ደግሞ ታሒት አለ። ስለዚህ ከመስመራችን ደግሞ አንድ ታሒት ደግሞ ማለት የትኛው ቦታ ነው? እዚች ቦታ ጋር ማለት ነው። ስለዚህ ከዚህ ተነስቶ እዚህ ድረስ የሚፈጅበት ፊደል አለ ማለት ነው። እሱ ማን ነው? ላሚቷን ትሰራላችሁ ማለት ነው። ላምን ትሰራላችሁ ማለት ነው። ስለዚህ ላምን ስትሰሩ በዚህ አይነት ቅርጽ ትሰራላችሁ። ይኸው እንዲት አረጋላችሁ ከሶስት ሶስት ከመስመር በላይ ሶስት ከወጣችሁ በኋላ እዚች ጋር የላሚቷን ቅርጽ ትሰራላችሁ ማለት ነው። ስለዚህ ከመስመር በላይ አንድ ሁለት ሶስት ከፍ ብያለሁ። ከመስመር በታች አንድ ብቻ ነው ዝቅ ያልኩት። ከመስመሩ በታች አንድ ዝቅ ብያለሁ። ማነች እሷም? ላ። እንቀጥል ደግሞ። አሁንም ቀጣኛው ምንድን ነው? አንድ ፎቅ ሁለት ደግሞ ተሕት የሆኑ ፊደላቶች አሉ አንድ ፎቅ ማለት ከመስመሩ በላይ አንድ ብቻ ከፍ የሚሉ ከመስመሩ በታች ሁለት ዝቅ የሚሉ ፊደላቶች አሉ። እነማን ናቸው? ዋው። የመጀመሪያው ማን ነው? ዋው። ተመልከቱ፣ ከመስመር በላይ የሰራሁት ይሄ መስመሩ ነው። ከመስመር በላይ አንድ ከፍ ብያለሁ። ከመስመር በታች ደግሞ ከዚህ መስመር በታች አንድ ሁለት ዝቅ ብያለሁ። ይኸው እዚህ ድረስ አንድ ሁለት ድረስ ማለት ነው። መርሐባ። በዚህ መሰረት ይኸው ከመስመር በላይ አንድ ቁጥር እቺ፣ ከመስመሩ በታች አንድ ሁለት፣ ይኸው ሁለት ቁጥር ማለት ነው። በዚህ መሰረት ትሰራላችሁ ማለት ነው። ራን ሌላኛው ማነው? ሚም። ሚም ስትሰሩ ሁለት አይነት አሰራር አለ ብያለው። ግልጽ እንዲሆንላችሁ እና እንድታስታውሱ በሓ ቅርጽ ያለውን ሚም ልስራ። እንዴት አደርጉትና እችን ትሰራላችሁ ማለት ነው። ሁሁኔት አይነት አፎን ሁለት አይነት አሰራር አለ። አንደኛ ይሄ ሀ ወይም ደግሞ ጂም ወይም ደግሞ ሐ በምትሰሩበት ቅጽ ትሰራላችሁ። በሁለተኛው ደግሞ ልስራው በዳል ቅርጽ። ይህ በዳል ቅርጽ አድርጋችሁም ደግሞ ይህን ትሰራላችሁ። ዓላማው ምንድን ነው? ከመስመር በላይ ከፍ የሚለው አንድ ድረስ ብቻ ነው። ሁለት አይደርስም፣ ሦስት አይደርስም። ከመስመር በታች አንድ ሁለት ደግሞ ዝቅ ይላል። ስለዚህ እነዚህን ቃላቶች፣ እነዚህ እኩል ናቸው። ዋውና ሚም አንድ አይነት ናቸው። ሶስተኛው አይን ነው። አይንን ካሳየኋችሁ አይንም አሳየኋችሁ ማለት ነው። ስለዚህ አይንን እንስራ። አይንንም ስትሰሩ ከመስመር በላይ አንድ ከፍ ትላላችሁ። ከዛ በኋላ ከመስመር በታች ደግሞ ሁለት ዝቅ ትላላችሁ። መርሓባ። ስለዚህ አይን ከመስመሩ በላይ ከፍ ያደረኩት አንድ ብቻ ነው። ሁለት ሶስት አልወጣውም። ከመስመሩ በታች ደግሞ አንድ ሁለት ብቻ ነው የሄድኩት። ስለዚህ አይንና ዘይን ደግሞ የነጥብ ነው ልዩነታቸው፣ በዚህ መሰረት ታሰፍራላችሁ ማለት ነው። ሌላኛው ሓ፣ ኸ እና ጂምም ተመሳሳይ ባህሪን ያላቸው ልክ እንደማን እንደ ዋው እንደ ሚምና እንደ አይን ዘይን አምሳያ ናቸው። ስለዚህ እነሱን ደግሞ የምትሰሩት ከመስመር በላይ አንድ ከፍ እንዲሁም ደግሞ ከመስመር በታች ሁለት ዝቅ ብላቸው ነው የምትሰሩት። ስለዚህ እንመልከተው። በዚህ መሰረት ነው የምሰሩት። ይኸው ከመስመር በላይ አንድ ነው ከፍ ያልኩት አንድ ሁለት። ከዛ እዚህ ትመጣላችሁ፣ እችን ትሰራላችሁ ማለት ነው። አፎን እኔ ትንሽ ዝቅ አለብኝ ካሜራውን እያየሁኝ። ስለዚህ መስመሩ ይሄ ነው። ሁለተኛው ሁለተኛ መስመራችን ይሄ ነው። በሁለተኛው መስመር ላይ ነው የምትሰሩት። እንደግመዋለን። ይህን ካሜራ ጥራቱን ለማየት ቀና ስን ዝቅ አርጌዋለሁኝ ትንሽ። ዓላማው ግን በደንብ ይግባችሁ። መስመሩ ይሄ ነው። ከመስመሩ በላይ አንድ ከፍ ብዬ ያለሁኝ ይኸው መነሻዬ፣ እንዲሁም ደግሞ ከመስመሩ በታች አንድ ሁለት ሁለተኛ መስመር ላይ ነው ያለሁት። ሶስተኛ መስመር ላይ አልደረስኩም። ስለዚህ ይኸው ከመስመሩ በላይ አንድ ከመስመሩ በታች አንድ ሁለት። ስለዚህ ሀ ሲሆን ይሄ ነው፣ ጂም ሲሆን ይሄ ነው፣ ሀ ሲሆን ይሄ ነው። መርሐባ ወደዚኛው እንምጣና እዚህ ጋር መድገም እንችላለን። ከመስመሩ በላይ አንድ ነው ብለናል። ስለዚህ ከመስመሩ በላይ ያለችዋ መስመር እቺ ነች የመጀመሪያዋ። ስለዚህ እሷን እንሰራለን ማለት ነው። ይኸው ከመስመሩ በላይ እንደምታዩት ከመስመሩ በላይ ችንች ዋና መስመሬ ከዚህ መስመር በላይ አንድ ከፍ ብዬ ሓ ሰርቻ አለሁኝ። ጂም ኸ መስራት ትችላላችሁ። ነጥብ ካደረግኩበት ከላይ ኸ ይሆናል። ነጥብ ከሌለው ሓ ይሆናል። ከታች ካደረግኩኝ ደግሞ ጂም ይሆናል። ስለዚህኛውን ጨረስን ማለት ነው። ወደ ቀጣዩ ደግሞ እንሄድ። ቀጣይኛው እንደ መጨረሻ እናየው ቪዲዮ እንዳይበዛባቸው። አንድ ፈውቃ አንድ ደግሞ ታህት የሆነ ቃላቶች አሉ። ማለትም ከመስመራችን በላይ አንድ ብቻ ከፍ የሚሉ፣ ከመስመራችን በታች ደግሞ አንድ ብቻ ዝቅ የሚሉ ቃላቶች አሉ። ከመስመሩ በላይ እዚህ ድረስ ከመስመሩ በታች እዚህ ድረስ ብቻ የሆኑ ማለትም በዚህ ክልል ውስጥ ያሉ በዚህ ክልል ውስጥ ብቻ ያሉ ጣራቸው ይሄ መሬታቸው ጫማቸው ይሄ የሆነ ማለት ነው። ቃላቶች ያሉ እነማናቸው የሚለውን እንመልከት። የመጀመሪያው ሲን ነው ሲን ሲን። በዚህ መሰረት ትሰራላችሁ። ሁለተኛው ሺን ነው። ነጥብ ታስቀምጡበታላችሁ። ይኸው በዚህና በዚህ መካከል ነው የሰራሁት። ሶስተኛው ሰዋድ ነው። አራተኛው ዋድ ነው። ነጥብ ማስገባት ነው። ምንም ልዩነት የለውም። እሺ ሌላኛው ደግሞ ቃዋፍ ነው። ቃፍ ነጥብ ታስቀምጡበታላችሁ? አላችሁ። እነዚህ ቃላቶች ዋና መስመር ይሄ ነው። ከመስመሩ በላይ አንድ ባሰመርኩት ጣራው ይሆናል። መሬቱ ወይም ደግሞ ጫማው ከመስመሩ በታች ባሰመርኩት መስመር ላይ ይሆናል ማለት ነው። ሌላኛው ደግሞ ያ ነው። ይኸው ያ ብትመለከቱት ከመስመር በላይ አንድ ከፍ ብሏል፣ ከመስመር በታች አንድ ዝቅ ተብሎ ነው የተሰራው። ዋና መስመር ይሄ ነው ከመስመሩ በላይ አንድ ከፍ ብሏል። ዋና መስመር ይሄ ነው። ከመስመሩ በታች አንድ ዝቅ ብሏል። ይሄው እንደነገርኳችሁ በዚህ ክልል ውስጥ ነው የሚሰሩት። ጣራቸው ይሄ ነው። መሬታቸው ደግሞ ይሄ ነው። መርሃባ አንድ ፊደል ይቀረናል። እሱም ማን ነው? ኑን። ኑን ከመስመር በላይ አንድ ከፍ ይላል። ከመስመር በታች ደግሞ አንድ ዝቅ ይላል። ይው ከመስመሬ ከዋናው መስመሬ በላይ አንድ ከፍ ብያለው። ከዋናው መስመር በታች አንድ ዝቅ ብያለው። ነጥቧን ብቻ ታስቀምጣላችሁ ማለት ነው። ኸይረን፣ በዚህ መሰረት ሁለተኛው ክፍል እዚህ ጋር ያበቃል። በደንብ አድርጋችሁ ትለማመዳላችሁ ማለት ነው። ይህንን አስመልክቶ አንድ ቪዲዮ ይቀረናል። የተቀሩ ቃላቶች አሉ። እነሱን በቀጣይኛው ቪዲዮ ላይ እንመለከተዋለን። ኢንሻ አላህ። ሰላም አሌይኩም ወረሕመቱላህ ወበረካቱ።